በአሉ ግርማ በረቀቀ ዘዴ የኦሮሞን ጥያቄ ያነሳ ነበር በኢትዮጵያ ደራሲያን ታሪክ ውስጥ የኦሮሞን ጥያቄ በቅድሚያ ያነሳ በአሉ ግርማ ነው በአሉ ግርማ እናቱ ኦሮሞ ናት የባቡር ሰው ናት አትችልም አማርኛ በአስተርጓሚ ነው አማርኛ የምትናገረው በጣም ቆንጆ ሴት ናት እናቱ የበአሉ ግርማ የመጀመሪያ መጽሐፉን ሲጽፍ ከአድማስ ባሻገር ላይ እናቱን የቀረጻት ሉሊት ታደሰ ብሎ የእናቱን ገጸ ባህሪ ግን ሉሊት ታደሰ አበራ ወርቆ የሚባል ቦይፍሬንድ ይዛ ከሱ ጋር ስትጀምር አንድ ቀን ለሊት ነገረችው፣ ስሜ እኮ ጫልቱ ነው አለችው። አይሆንም ለንዳንቺ ያለ ቆንጆ ሴት ጫልቱ የሚል ጫልቱ ቶሎሳ ነው ስሙ አስታውሳለሁ። ጫልቱ ቶሎሳ አይሆንም ስለተባለ ነው ሉሊት ታደሰ የተባልኩት ብላ ለአበራ ወርቁ ነገረችው። በጣም ነው የተገረምኩት እኔ ያችን የመሰለች ቆንጆ ከፍተኛ ምስጢር አላት። ያ ሚስጥር ምንድን ነው? ማንነቷ እንድትደብቅ መገደዷ ነበር። ይህንን በአሉ ግርማ የመጀመሪያው ደራሲ ነው። ዛሬ ነው በግልጽ ጻፍኩት እንጂ ቡርቃ ዝምታ ወይ ጫልቱ እንደሄለን በግልጽ ወጣ እንጂ በአሉ ግርማ ነው መጀመሪያ የጻፉ። ቀጥሎ ኦሮማይ ላይ አነሳ፣ እንደገና የኦሮሚያን ጉዳይ የኦሮሞን ህዝብ ጥያቄ ጉዳይ ኦሮሞ ህዝብ ትግል ላይ እንዳለ ፍንጭ ሰጠ። ታደሰ ቆርቾ የሚባል ሰው አመጣ። ይሉ ሊታደሰን አባት ደግሞ አመጣው እዛ ታደሰ ቆርቾ የሚባል በሚስጥር መሳሪያ ሲያመላልስ ይዘረገፍበትና ኃይለ ማርያም ያየዋል ማለት ነው። የኦሮሞ ሰዎች ትግል ላይ እንዳሉ እንደገና ፍንጭ ይሰጠን ነበረ። በአሉ በአሉ ግርማ በጣም አርቆ ተመልካች ነበር።